በስማሁ ወልድ መንፈስ ቅዱስ አህዶ አምላክ አሜን። እንደምንዋላችሁ እንድናለን። ዛሬ እንደዚሁ ከጠዋት ጀምሮ በጀመር ነው የሀገረ ስብከታችን የገዳም ግዢ ክፍል ከአለም ጠይቆቻችንን ከጠዋት ጀምረን እስካሁን ድረስ እያደረገን ያለ ነው። አሁንም በተለያዩ ጉባያቶች በተለያዩ መራ ግብራት ላይቭም እየተላለፈ ባለ በርሰሊቃውንት አባ ገብረ ኪዳንም የትምህርት ወንጌል ቃል እግዚአብሔር፣ እዛ ተጀምሯል። እዚህ ጋ የምናየው አንዳንድ ጉባኤቶችን ማከናወን ስላለብን እኛም በዚህን ሰዓት ይህንን ቃለ መጠይቅ ከተለያዩ ሀገራት እየመጡ ያሉ ምዕመናኖቻችንን ኢንተርቪው እያደረግን ያለውን የተሰማቸውን ስሜቶችና ምን ማድረግ እንዳለብን እንዳለባቸው ያለበትን ድርሻን የምንዘግብበትን መራግብራችን ስለሆነ እነዚህን ፕሮግራሞች እንድትከታተሉ በሉል እግዚአብሔር ስም እንጠይቃለን። ዛሬ አሁን በዚህ ሰዓት ላይ የምንጠይቃት እህታችን ከ40 ኪሎ ሜትር ከገዳሙ ርቀት ላይ ያለ ሀገርን ከሆላንድ መታ እዚህ ገዳሙን ጎብኝታ አሁን በጉባኤው እየተሳተፈች ያለች እህታችን ነች። እህታችንን ከራሷ ስሟን ያለችበትን ሀገር ያለች የመጣችበትን አጥቢያ ደብርና ቤተክርስቲያን በመጥቀስ ያለው እንድታስተዋውቀን ቅድሚያ ጥያቄውን ወደ እሷ እንሄዳለን። ማን ነው ስምሽ? ከየት አጥቢያን የመጣሽው? ሀገራችሁ ስርቀቱ እንዴት ነው? ገዳሙ ስትመለከች እግዚአብሔር ስጥልኝ ቀሲስ ብያለሁ። እግዚአብሔር ፍታ በመጀመሪያ ሁላችንም በአውሮፓ ያለን ምዕመናን በዚህ በገዳም መገኘት እንዲሁም ለመመስረት የምናደርገው ጥረት ላይ ሁላችሁም እንኳን ደስ ያላችሁ ማለት እፈልጋለሁኝ። እንኳን አብሳ የመጣሁት ያው ስሜ ሰላማዊት አበበ ነው። የመጣሁት ከሀገረ ሆላንድ ነው በሆላንድ ሀገር እንግዲህ በአምስፖርት ቅድስት ማርያም ቤተክርስቲያን እና እንዲሁም በሰንበት ጊዜ ብዙ የምገለገልበት ደብረ ብርሻት ቅዱስ ገብርኤል ቤተክርስቲያን አምስተርዳም ነው። እንግዲህ ጉዞው ሲታቀድ ያው እንደማልቀር ወስኜ፣ በተለይ ደግሞ ርቀቱ ጀርመን ሀገር ነው የሚለው ነገር እንዳለ ሆኖ ነገር ግን ለሆላንድ በአብዛኛው ባሉ ከተሞች ለሆላንድ የሚቀርብ ከተማ ስለሆነ ርቀቱንም በተግባር ለማየት ነው ዛሬ ወስኜ የመጣሁት። በእውነትም አይቸዋለሁ፣ እግዚአብሔር ይመስገን። እጅግ በጣም በጣም ብዙ ሰዎች አሉ፣ ከጀርመን ሀገር እዚህ የተገኙት። እጅግ በጣም አክብሮቴን መግለጽ እፈልጋለሁ። ምክንያቱም ስሙ ጀርመን ይሁን እንጂ ገዳሙ የሚቀርበው ለሆላንድ ምዕመናን ነው። ከተለያዩ ከተሞች ያለውን ርቀት በደንብ ተመልክቸዋለሁ። ከአንድ ሰዓት እንደውም 50 ደቂቃ ትልልቅ ከተሞች እነ ኤንስከዴ ነዝዎ ለሚባሉ ከተሞች 50 ደቂቃ ነው ወደ ገዳሙ የሚወስዱት በመኪና አምስፖርት የሚባል ትልቅ ከተማ ለአንድ ሰዓት ከ15 ደቂቃ ነው የሚወስደው እና አምስተርዳም ኡትሬክት አንድ ሰዓት ከ50 ደቂቃ ነው የሚወስደው እና በጣም ለሆላንዶች የመጣ ሲሳይ ይመስለኛል እና በተቻለ አቅም ሁላችንም ልቦናችን ወደዚህ ብናዘነብል ጦር ነው ብዬ አስባለሁ። እዚቤ ውስጥልን እሺ፣ እናመሰግናለን። የተነሳው ጥያቄ ጥሩ ነበረ ባነሳሽልን ሆላንድ እንዳነሳሽው እኛ ስንት ኪሎ ሜትር አቋርጠን እንደመጣን እናውቀዋለን፣ ሁላችንም እና ይሄኛው በጣም አስቀናሽን። እኛ እንደውም ከገዳሙ አሁን ጉባኤ እየተደረገበት ያለበት ቤተክርስቲያን ርቀቱ ነው፣ አሁን ላይ እንደነገር ችን ያለ ነው። እኛ ምን ያክል ሰዓታት ተጉዘ እንደመጣ እኛ ከመጣንበት ሰዓት ደግሞ ከሙንሽን ኑረንበርግ እንደዚህ በጣም ርቀት መንገድ ከ500 እስከ 700 ኪሎ ሜትር ርቀት ላይ ያሉ የመጡ ምእመናኖችም አገልጋይም አባቶች ካህናትም ሁሉም አለ እና እንደዚህ ስቲ እስቲ እናንተ ሀገር ለገዳሙ ያሉትን የከተሞችን ብታስተዋውቂ፣ የምታስታውሻቸውን ርቀት ብለሽ ለገዳሙ መምጣት ገዳሙን እዚህ መከፈቱ የበለጠ ከጀርመን ከተሞች ተሯሩጦ ከመምጣት ይልቅ እዚህ ሆላንድ ላይ ያለ ህዝብ ለመምጣት ለመሳተፍ ቃለበረከት ለመውሰድም ቅርብ ነው። ለሁሉም ነገርና ይህንን ነገር እንዴት ታየዋለች? እስቲ ከተሞቹን ብታስተዋውቂን አጠር ባለመንገድ የምትነግሪኝ ነገሮች ካሉ መልካም። አዎ እንዳልኩት ሁላችንም እንኳን ደስ ያለን፣ በተለይ ደግሞ የሆላንድ ህዝቦች እንኳን ደስ አላችሁ። የሆላንድ ምእመናን ኦርቶዶክሳውያን እንኳን ደስ አላችሁ። ይህን ነገር በጣም በትልቅ ሁኔታ ቦታ ሰጥተን ብናየው ደስ ይለኛል። ለእኛ የመጣ ሲሳይ ነው የሚሆነው። እንግዲህ እንደምታውቁት አገረ ሆላንድ የዋናው የችግሩ መነሻ ተብላ የምትታሰብ ሀገር ናት። ቅዱስ ቅዱስ እያለን እግዚአብሔር ቢፈቀድልን አቅም ሁላችንም ከቤተ ክርስቲያን ላለመራቅ እየታገልን ባለንበት ሂደት እንደዚህ አይነት ሲሳይ ደግሞ እግዚአብሔር ሲሰጠን በእውነት በጣም ትልቅ ስጦታ መሆኑን መረዳት ይኖርብናል ብዬ አስባለሁ። እኔ በራሴ ባደረግኩት እንግዲህ ጥናት ልበለው የርቀቱን ሁኔታ ንትን ስል ነበር እና ለምሳሌ ከጀርመን ብጀምርላችሁ ምክንያቱም ምሳሌ ስለሚሆን ለኛ ማለት ነው ምን ያክል ሰዎች አዳራሹ ምን ያክል ሙሉ እንደሆነ ህጻናት ሳይቀር በቃ ልክ ኢትዮጵያው ያለን ነው የሚመስለው ከአየሩም ጋር ዛሬ ማለት ነው በተለይ እና እንደዚህን ያክል ርቀት መንገድ መጥተው መኪና የሌላቸው ሰዎች በትራንስፖርት መጥተው ግማሽ መንገድ ከሰው እርስ በርስ እየተጋገዙ ነው የሚመጡት ያሉትና በጣም አደንቃለሁኝ። እና እንግዲህ ርቀቶቹ የጀርመን የጀርመን ገዳም ከተባለ ርቀቱን ትንሽ ብነግራችሁ ከፍራንክፈርት እዚህ ገዳም ድረስ ወደ ሶስት ሰዓት ከሀያ ደቂቃ ነው የሚወስደው። ከበርሊን አምስት ሰዓት ከሃያ ደቂቃ ይወስዳል። ከሙኒክ ሰባት ሰዓት ይወስዳል። ከሃምቡርግ ወደ ገዳሙ ሶስት ሰዓት ከአስራ አምስት ደቂቃ ይወስዳል። እንግዲህ ቅርብ የሚባለው ብሬመን ሁለት ሰዓት ከሰባት ደቂቃ ይወስዳል። ኑረምበርግ የሚባል ከተማ አለ። አምስት ሰዓት ከሰላሳ ደቂቃ ይወስዳል። ይህ ሁሉ እንግዲህ ገዳሙ ያለው ጀርመኖች ጋር ነው ተብሎ ለምናስብ፣ ሆላንዶች ይህንን እንድታወዳድሩት ፈልጌ ነው። ከሆላንድ ካሉ ትልቅ ከተሞች ደግሞ ያለውን ርቀት በዚሁ ልነግራችሁ እፈልጋለሁ ከደንሃ ትልቅና ሩቅ ከሚባለው ሀገር። ትልቁ ርቀት 2 ሰዓት ከ30 ደቂቃ ነች። ከዛ ይራቀ የለም። ቀጣይ ኡትሬክት የሚባል በጣም ትልቅ ይሁ ብዙሃን መናኸሪያ ብዙ ኢትዮጵያውያን ብዙ ኦርቶዶክሳውያን የሚኖሩበት ከተማ ላይ 1 ሰዓት 50 ደቂቃ ነች ርቀቷ። ከአይንዶቨን እንዲሁ ጽራሪያም ቅድስት ሥላሴ ያሉበት ኢትዮጵያውያን ብዙ የሃይማኖት እንቅስቃሴ የሚያደርጉባት ከተማ ናት። ከዛ 2 ሰዓት 15 ደቂቃ ነች። ከአምስተርዳም እንደዚሁ ትልቅ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ያለበት ብዙ ምዕመናን ያለበት ከተማ ነው። ከዛ ራሱ ሁለት ሰዓት ከ20 ደቂቃ ነው። እንግዲህ ሩቅ ከተባለ ከአምስፎርት ቅድስተ ማርያም ቤተክርስቲያን ካለችበት አንድ ሰዓት ከ51 ደቂቃ ነው። ዞ ለሚባል በጣም የታወቀ መናኸሪያ የሆነ ከተማ አለት አንድ ሰዓት ከ30 ደቂቃ ይወስዳል። ከኢንስኪዴ 50 ደቂቃ ነው። ከአፕልዶን አንድ ሰዓት ከ36 ደቂቃ ይወስዳል። ከዴቨንተር አንድ ሰዓት ከ20 ደቂቃ ይወስዳል። እንግዲህ እኔ ከምኖርበት ከተማ ደግሞ አንድ ሰዓት ብቻ ነው የሚወስደው። ይሄ በእውነት የእግዚአብሔር ስጦታ ስለሆነ ሆላንዶች በጣም በንቃት ይህንን ስጦታ ይሄንን የመንፈስ ቅዱስ ጸጋ ደስ ብሎን ተቀብለን ለሚያስፈልገው አስተዋጽኦ ሁሉ ከገንዘብ እስከ በአካል እስከ መገኘት ገዳሙን የሚያስፈልግ ስራ ካለ በአካል በመገኘት ምክንያቱም በአካል ከተገኘን ከውስጣችን ጋር ይገናኛል፣ ስሜቱን እናውቀዋለን። ከዛ በኋላ ገንዘባችንም አንድ ለመስጠት ወደኋላ ላን እንችላለን ብዬ አስባለሁ። ልጆቻችንም ጭምር መቼም አስራት በኩራታችንንም የልጆቻችንም የኪስ ገንዘብ መስጠት እያስለመድን የልጆቻችንን የወደፊት ህይወት እዚህ ቦታ ላይ መትከል መቻል አለብን ማደግ አለባቸው እዚህ ቦታ ላይ ይሄ ገዳም ገዳም ሲባል ምናልባት አረዳዳችን ገዳም ብቻ ለመናንያን ተብሎ ከታሰበ እሱም ላይ ትንሽ ማብራራት የምፈልገው ነገር የምርምር ማዕከል ነው ለእኛ ለልጆቻችን በደንብ ማንነታቸውን በራስ መተማመናቸውን ከፍ የሚያደርግ የቤተክርስቲያናችን መዝገብ የሚገኝበት የሚያስፈልጉ ስልጠናዎች የሚሰጡበት እንደገና ደግሞ ልጆቻችን ወይም ወጣቶቻችን በማህበራዊ ህይወት ችግር እንኳን ቢገጥማቸው በውጭ ዓለም ከሚረዱ ይልቅ እዚህ ቦታ ላይ ሶሻል ወርከር ማውጣት እንደሚቻል ስልጠና በመስጠት የራሳችን የማህበረሰብ ሰራተኛ በሃይማኖት በፈሪሃ እግዚአብሔር እየኮተኮተ ግን ሳይኮሎጂ ትምህርት የሚሰጥልን ሰው እዚህ ምርምር ቦታ ላይ ማውጣት ስለሚቻል የሁላችንም ስጦታ ነው። ሁላችንም አንድ ሆነን ይህንን ገዳም ማቋቋም ይኖርብናል ብዬ አምናለሁ። እግዚአብሔር ይስጥልን፣ እናመሰግናለን። ዛሬ የተላለፈልን መልእክት በሙሉ ሰላምን እኛ በሀገረ ስብከታችን የህዝብ ግንኙነት ክፍል እያገለገለች ያለች እህታችን ነች። በዛም አገልሎት ላይ ሰፊ አገልሎት ከዛ ካሉት አባላት ጋር እየተሳተፈች ያለች ነች እና ህዝቡን መቀስቀስ ስራና ህዝቡን በማስተዋወቅ ቦታ ይህንን በሙሉ እንድትዘግብ ያደረጋት የዛም ስራና ተሞክሮ ይመስለኛል እና በዚሁ ደረጃ ስናይ ስለ ነካካሹ ነው አብዛኞቹን ጥያቄዎችን እንዳለ እንዳልፍ ያደረገው ነገር ግን ስለ ልጆች ካነሳ በአጋጣሚ ደግሞ የአንቺም ልጅ ድቁና ተቀብሎ በዲያቆንነት የሚያገለግል ነው እና ዲያቆን ሆኖ ልጅሽን ምን ያክል ለድቁና ለማብቃት የት ቦታ እየተማረ እንደነበረ፣ እንዴት አድርገው አባቶች እንዳስተማሩት፣ እንዴት ለፍቶ ጥሮ እዛ ቦታ ላይ እንደደረሰ ምታቂው ነው እና ይህን ነገር መከፈት ግን ለወደፊት ለልጆቻችንም፣ ለሌሎች ልጆች እንዴት አይነት ቦታ ነው ብለሽ ታስቢያለሽ? ልጅሽ ምን አይነት ቦታ ይጠቀምበታል ብለሽ ይህን ነገር ታያለሽ? ይህ በጣም ወሳኝ ጥያቄ ነው፣ ቀስ ሲጠየቁ። ምክንያቱም እኔ ልጄን ወደ ድቁና ለማብቃት እግዚአብሔር በፈቀደ ቢሆንም እንደ ሰው ደግሞ እዛ ቦታ ላይ ለመገኘት እንግዲህ እኔ ከምኖርበት ቦታ ልጁ የተማርበት ቤተ ክርስቲያን የአንድ ሰዓት ከአርባ ደቂቃ መንገድ ነው። አምስተርዳም ከተማ ላይ ወደ 137 ኪሎ ሜትር ሄደን ነው ለዚህ ደረጃ ሊበቃ ይቻለው። ያ ሁሉ ሲሆን በጣም ብዙ ዋጋ ያስከፍላል። ድካም አለ። ክረምቱ ሲሆን ጨለማ ሲሆን በሌሊት ዘጠኝ ሰዓት ተነስቶ ከቅዳሴ በፊት ከኪዳን በፊት ከመጀመሩ በፊት ለመድረስ በጣም ብዙ ዋጋ ይከፈልበታል። ስለዚህ ያም ሆኖ ደግሞ እዚህ ማድረግ ለእግዚአብሔር ፈቅዶ በቅቶልኛል። ጥሩ አገልግሎት እያገለገለ ነው። ግን ዛሬ ልጅ ነው ነገ ደግሞ ትልቅ የቤተክርስቲያን ልጅ እንዲሆን በእውቀትም፣ በራስ መተማመንም ቤተክርስቲያኑን በትክክል አምኖበት ይዞ እንዲወጣ ደግሞ እንደዚህ አይነት ተቋም ከጎን መቋቋም መከፈት ማለት እኔ ቃላት የለኝም። እግዚአብሔር በሚያውቀው ለሱ ብቻም ሳይሆን ከዚህም በኋላ ለሚመጣው ትውልድ በቃ ይሄ የማንነት ጥያቄ ምላሽ ይመስለኛል። እንበረታለን። ዲያቆናትንም እዚህ ቦታ ላይም የሚወጡበትም ሁኔታ ወደፊት እንደሚኖር ተስፋ አደርጋለሁ። ምክንያቱም ቦታው ምቹ ነው፣ ጸጥታ ቦታ ነው። ጉዞዎች ማድረግ ይቻላል። ለልጆች ብቻ መንፈሳዊ ጉዞ ማድረግ ይቻላል። በባስ መጥተው እየተጫወቱ መንፈሳዊ ንግግር እየተነጋገሩ እየዘመሩ መጥተው እዚህ ቦታ ላይ የዲያቆናት ግሩፕ ሊሆኑ ይችላሉ። ሌላን ጊዜ የምእመናን ልጆች ወላጆች አስተባብረን መጥተው እዚህ ትምህርት እየተማሩ ወደ ድቁና ዓለም ለመግባት የሚፈልጉት ጥሩ ግንዛቤ ጥሩ መልእክት እየተቀበሉ ህይወታቸውን መሰረት የሚጥሉበት ቦታ ነው ብዬ አስባለሁ። እጅግ በጣም ትልቅ ነገር ነው እና አመሰግናለሁ። ልጅሽም እንግዲህ ከዛ የበለጠ ማዕረግ እንዲደርስ አምላካችን ፍቃድ አለ እንዳለ። ከዚሁ ጋር ተያይዞ አሁን ስታነች ፣ ቅድም አባታችን ርሰ ሊቃውንት አባ ገብረ ኪዳን ሲናገሩ የነበረው ምንድን ነው፣ አንድ ትልቅ ኃይለ ቃል ተናግረዋል። ከዚሁ ስንጠይቃቸው ና ምንድን ያሉት ገዳም ምን መሰረተው እኛ መነኮሳት ነን የምትጠብቁት ደግሞ እናንተ ምዕመናን ናችሁ ብለዋልና፣ መስራቹ መነኮሳት ነው፣ ጠባቂዎቹ ምዕመናን ናቸው ካሉ፣ የምዕመናን ድርሻን እናንሳ። የመነኮሳቱ መነኮሳቱ ድርሻ እየተወጡና እየሰሩ ነው ብዬ አስባለሁ። ምክንያቱም የሀገር ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲዮናሲዎስ ጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ና የምስራቅ ጎጃም ሀገረ ስብከትሊቀ ጳጳስ ይህንን ገዳም እንዲመሰረት ይህ ገዳም እዚህ እንዲደርስ ትልቅ አስተዋጽኦ እያደረጉ እየለፉ የሰሩ ያሉ ይሰሩና ስለዚህ መንኩስና ተግባር እየሰሩ ነው ያሉት። የኛ ምእመናን ድርሻ ደግሞ የሚጠበቅብን ነገር አለ። ይሄን ጉባኤቶች እንድናዘጋጅ ያደርገው ያ ነው። ስለዚህ እናንተ በሆላንድ ያለ ምእመናን ምን አይነት አስተዋጽኦ ምእመናኑ ሊያደርግ ይገባል? ከምእመናን ምን አይነት ተሳትፎስ መከናወን አለበት ብለሽ ታስባለች? መልካም እንግዲህ ብፁ አባታችንን እድሜና ጤና ይስጥልን። በእውነት ሰ እግዚአብሔር ስለሰጠን ነው። በጣም ሰርተው የሚያሳዩ ምእመናንን የሚሰበስቡ ለታሪክ የማይረሱ ነገሮችን እየሰሩ የሚያልፉ አባት መካከላችን ያስቀምጠልን። እንደ እንደ ስራችን ሳይሆን በቸርነቱ ነው። እግዚአብሔር አምላክ አሁንም እሳቸውን ይጠብቅልን። እሳቸው በዚህ ደረጃ በብዙ ውጣ ውረድ ውስጥ ሆነው ይህንን ሀሳብ እንደዚህ ተጨባጭ ቦታ ላይ እንዲደርስ በዚህ ደረጃ አብረዋቸው ከሚያገለግሉ እውነት ታላላቅ አባቶች ወንድሞች እህቶች አሉ። ከነሱ ጋር እዚህ ደረጃ አድርሰው ለእኛ እዚህ ጋ አሁን የሚታይና የሚዳሰስ ነገር ካስቀመጡልን፣ እኛ በዓለም ያለን ምእመናን መቼም ለስጋችን እንሰራለን፣ እንደክማለን፣ ገንዘብ እናገኛለን፣ ያለዛ አንኖርም። ስለዚህ መጀመሪያውና የመጀመሪያው እኔ የሚመስለኝ በእኔ አረዳድ ከገንዘባችን ከኪሳችን ትክክለኛውን አስተዋጽኦ ማድረግ መቻል አለብን። እንዲሁ አደረግኩኝ በሚል ብቻ ሳይሆን በትክክሉ በእግዚአብሔር ፊት የሰጠንና ለሱ የምንሰጠው ነገር ምንድን ነው የሚለው ነገር መርምረን በታማኝነት ይህንን ገዳም የሚደግፍ ነገር ከእያንዳንዳችን ቤት መውጣት አለበት ብዬ አምናለሁ። ከሁላችንም ቤት ነገ ከነገ ወዲያ ሁሉም ልጆቻችን የምንላቸው የወለንም ያልወለንም የኢትዮጵያዊነት ማንነት የሚቀጥለው በልጆች በጎረቤት ልጆች ሊሆን ስለሚችል ግዴታ ዛሬ እየተጠራን ነው። ዛሬ አስተዋጽኦ አድርጉ እየተባለ ነው። ያ አስተዋጽኦ የሚጀምረው ዛሬ ከገንዘባችን ካለን ነገር ላይ ለገዳሙ አስተዋጽኦ አድርገን የጀርመን ሀገር መሬቱን ሕንፃውን ሰጥቶናል። በውስጡ ግን በጣም ብዙ የሚያስፈልጉ ነገሮች አሉ። የሰጠንም በነጻ አይደለም። ጊዜ ገደባ አለው። በስድስት ወር ጊዜ ውስጥ ጊዜ ሰተናችኋል እስከ ስድስት ወር ጊዜ ውስጥ የሚያስፈልገውን ገንዘብ አምጥታችሁ መግዛት ከቻላችሁ ይኸው የተባለው ምዕመናን እንግዲህ ወዴት አለን? ሁላችን ተባብረን በወር ጊዜ ውስጥ የተሰጠንን ገደብ ተጠቅመንበት ከማውጣትን ከምንችለውም በላይ የነገሩን ሁኔታ ከተረዳ ነው፣ ከምንችለውም በላይ ለጊዜው አውጥተን ይህን ገዳም እናቋቁም። ከተቋቋመልንና እጃችን ከገባ በኋላ አስተዋጽኦአችን የሚቀጥል ይሆናል። በእውቀታችን፣ በጉልበታችን በማንኛውም ሁኔታ ቀርበን ገዳማችንም እስከ መጨረሻው ድረስ ልጆቻችን በተለይ ይሄኛው አዲሱ ጄኔሬሽን አድጎ በራሳቸው ሁለቱንም ባህል ሁለቱንም እውቀት የሚያውቁት ልጆች እኩል መሄድ በሚችሉበት ደረጃ ጊዜ ምናልባት የዛን ጊዜ እኛ ልናርፍ እንችላለን። እስከዛ ጊዜ ድረስ ግን ሁላችንም የራሳችን ብለን ልንቀበለው ና ልንሰራበት ይገባል ብዬ አምናለሁ። እግዚአብሔር ይስጥልኝ አሚን። በጣም ጥሩ ነገሮች እየተላለፈን ያለው መጨረሻ አንድ ጥያቄ ይቀራል። ከዛ በፊት ግን ይህን እየተመለከታችሁ ያላችሁ ምዕመናን ምዕመናት ያላችሁበት ሆናችሁ የዩቲዩብም ፌስቡክም እንደም ኢንስታግራምና ቲክቶክ የተለያዩ የሶሻል ሚዲያ ሀገረ ስብከታችን ሚዲያ ክፍል በሚያሰራጨው ሁሉ እየተመለከታችሁ ያለው ላይክ፣ ኮመንት፣ ሼር እያደረጋችሁ ይህንን ተግባር እንድትሳተፉ ከሆላንዶችም እንደዚሁ እየተላለፈን ካለው ከእህታችን ሰላም ይህንን ነገር በሰፊው አንተ ተናገር ስላልችኝ ነው። ቅድም ከመግባቱ በፊት ስለተነጋገርን ይህንን ያው ላይክ ኮመንት ሼር የእሷን ወክዬ ለሆላንድ ምዕመናና ህብረተሰብ ይህንን እናስተላልፋለን። ሀገረ ስብከቱ ሚዲያ ክፍል በሰፊው ይህንን ተመልካች ካገኘ በሰፊ ተደራሽነት ከሆነ የምንለቃቸው የምናስተላልፋቸውን የትኛውም ከገዳም ክፍል የተያዘ ነገሮች በሙሉ ሙሉ መረጃ እዛ ላይ የምታገኙት ነው። እና ሁላችሁም ምዕመናን ያን እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። እህታችን ሰላምን፣ አንድ ጥያቄ እንጠይቅና እንጨርሳለን። ጥያቄያችን የመጨረሻ የሚሆነን በእናንተ ቋንቋ ያው ደች ነው የሚባለው ብለሽናል፣ እና በደች ቋንቋ ህጻናቱ የድርሻቸው እንዲሳተፉ ህጻናቱ የበኩላቸውን እንዲያደርጉ እንዲሁም ህጻናቱ ብቻ ሳይሆን ምዕመናንም በሙሉ ወደዚህ ውስጥ እንዲገቡ የሚያደርግ ነገር በእናንተ ቋንቋ መልእክት እንድታስተላልፊል እንፈልጋለን። ከዛ በፊት ግን በምን አይነት መንገዶች ነው ይህን የምናስተላልፈው ከተባለ ሀገር ስብከቱ ሚዲያ ክፍል በሚለቀቁት በታል ያለው ላይ በፔፓል ኮፈንድሚ የአካውንት መስጫዎቻችን በሙሉ ያሉትን እንዳለ የአባልነት ሰነድ ፎርሙን በመሙላት አባልነት ፎርም መሙላት ይቻላል። እንደዚሁም የቃል የምትገቡበትንም የሰነድም ተዘጋጅቷል። የቃል መግቢያ ሰነድንም ተመልክታችሁ ሰነድ የምትገቡበትም ይሁን ሁለተኛው ሶስተኛው፣ አራተኛው አማራጮቹ እያላችሁ ማድረግ ትችላላችሁ። ከዛ በተጨማሪ የመጨረሻው ደግሞ ትልቁ ስፖንሰር ማድረግ የምትፈልጉ ተቋማት፣ ድርጅቶች ደግሞ አንደኛ ስፖንሰር የሚያደርግ የአምስት ሺህ ዩሮ ሁለተኛ የሚያደርግ ሶስት ሺህ ዩሮ ና ሶስተኛ የሚያደርግ 1500 ኤሮ፣ ይህንን ነገሮችን ተሳትፎ በማድረግ ድርጅቶቻችሁን ተቋማቶቻችሁን በማከናወን በማስተዋወቅ እንድትተባበሩ በዚሁ ጥያቄያችን እናስተላልፋለን። ሰላምን በደች ቋንቋ ያላትን ሀሳቦች እስካሁን ያወራችሁን ጠቅለል አድርጋ የመጨረሻው ሀሳብ ስለሆነ ምንሰጣት፣ ይህንን ለልጆቹም ለቤተሰቦቹም እስቲ የእናንተንም ቋንቋ እንድንሰማኛ አንድ ላይ እንድታስተላልፊል እንፈልጋለን። እሺ እግዚአብሔር ይስጥልኝ። እንግዲህ እዚህ ተወልጄ አላደኩም። በአማርኛ አክሰንት ሊሆን ይችላል የምናገረው፣ ግን ዋናው መልእክቱ ስለሆነ ለገዳሙ ካለኝ ትልቅ ቦታ የተነሳ ያው እሞክራለሁ ማለት ነው። ፎር አለ ኢትዮጵያ ኦርቶዶክስ ተዋህዶ

ይህንንም ቋንቋ እናንተንም የምትሰሙትን ምእመናኖች የተባሉትን ሀሳቦች በሙሉ ሰምተን በፔፓል ኮፈንድሚም በባንኩ ላይ በኪዋር ኮድ በመሙላት የአስተዋጽኦ እንድታደርጉ ነው። የቃል ሰነድም አለ፣ እሱ እንድትሞሉ። እንደዚሁም የአባልነት ፎርም አለ። የአባልነት ፎርም ላይ እንኳን እናንተ ልጆቻችሁን ጭምር ከአስር ኦይሮ ጀምሮ የቻላችሁትን በየወሩ አስተዋጽኦ እንድታደርጉ ጥሪያችን እናስተላልፋለን። ቅድም ሰሞኑንም፣ ትላንትናም፣ እንደዚሁም የባለፉት ሳምንታትም በነበሩትንም አሁን ያለፈው ሳምንት የሮብ ዕለትና ሐሙስ ዕለት የነበረው የመስመር ላይ ጉባኤ ላይም ብፁዕ አባታችን አቡነ ዲዮናስዮስ ይህንን በተመለከተ ሰፊ ማብራሪያ በሰጡትና ትዕዛዝ መሰረት ይህንን አባል ሆነን አባል ተመዝግበን ገዳሙን በምንገዛ ሰዓት ገንዘብ ባይሞላን ወደ ባንክ በምንሄድበት ወቅት ምን ያክል አባል እንደሆነን ምን ያክል አባል እንዳለ የሚታየው በፈረምነው ፎርም መሰረት ነው። ስለዚህ እኛ ሁላችን እዛ ፎርም ላይ እያንዳንዳችን አስተዋጽኦ የምናደርግበትን ተሳትፎ የምናደርግበትን አባልነት የምንመዘግብበትን ድርሻ ተወጥተን አባል ሆነን መዋጮ እያዋጣን ኮፈንድሚንም አካውንቶቹንም በሙሉ መጎብኘት ያለብን ኪሳችንን እያወጣን እዚህ ገዳምን ተረባርበን የእኛ እንድናደርገው ለእኛ እንድናስቀረው ዛሬ የጎበኙ ዛሬ ሲዞሩ የነበሩትን በሙሉ ገዳሙን ያዩ ሰዎች በጣም በደስታ ደስታቸውን በጣም በልልታ ያመሰግኑበት ጸሎት ብራኬ በፓሳችን በአቡነ ዲናሲዮስ እና እንዲሁ በርሰድ ካውንት አባ ገብረ ኪዳን በተለያዩ አባቶቻችን በሙሉ ይህንን ጸሎትና ምእመናን በሙሉ ተገኝተው ደስታቸውን ሲገልጹ የነበረ ነው። አሁን ደግሞ ጉባኤቱን ገዳሙ ጋር አካባቢ በተቀመጠው በሙኒስተር ከተማ ጉባኤቱ እየተከናወኑ ነው። ሁላችንም ያን ጉባኤ እየታደምን ስለሆነ ከዚህ በመቀጠል ያለን ወደዛ ነው የምንሄደው ይህንን የሆነ የሶሻል ሚዲያ በአጠቃላይ ሀገረ ስብከታችን ሚዲያ ክፍል ላይክ ኮመንት ሼር በማድረግ ሁላችንም አባል እንድንሆን ጥሪያችንን እናስተላልፋለን። ስለነበረን ሰዓት እግዚአብሔር አምላክ የተመሰገነ እግዚአብሔር ስትላል